አንዴ ማንም እንደወራ ቤት ሊገዛ ነው ላልሽው፣ ኦፍ ኮርስ ባለ ሶስት መኝታ ቤት ሊገዛ ነው። ምን ትሆናላችሁ? ሊገዛ ነው። ምንድነው ምንድነው ችግሩ? ሊገዛ ነው። አንተ ማቴዎስ የምትባለው ልጅ ልትገላቸው ነው ወይ? እዳው ለእኛ ነው። አባቴ ዝም ብትላቸው ምን ነበር? እኔ ነው ለምላቸው? አቀዱ ደፋቸው እኮ አቃድሎ በእሱ ራሱ መተው ነበረ። እሱ ራሱ የሀሳብ መብቴ ነው፣ ማቴዎስን የመናገር መብት አለኝ ሲሉ ሲሉ፣ ይኸው እሱ ራሱ ተገለበጠባቸው። አይፈልግ እንደውም አስመሳይ ናቸው አይረዱም ብሎ ራሱ አዋረዳቸው። በመቀጠል ደግሞ ለመስብ ርጅስት ውስጥ ራሱ ወርቅ ተሰጣት፣ ጋይስ ወርቅ ተሰጣት፣ ውሽማ ወርቅ ሰጣት እላችኋለሁ። አዎ እና የሀያ አምስት ሺህ ድርሃም ወርቅ ሰጣት ውሽማ ተባለና እንደ ከእንዳንቺ ውሽማ ይዞ ወርቅ ከመግዛት በበደም ሸቃሎች አንዳንድ ብር መልቀም አይሻልም? ጋይስ ኧረ ይሻላል። እና ለማንኛውም ስለና ብረሽን ጉዳይ የማወራቸው ይሆናል። እስከ መጨረሻ ተከታተሉኝ። አሰላሙ አሌይኩም ወራሀመቱላ በረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልኝ በያላችሁበት ሰላም፣ እና ጤና ደስታ ተመኝላችኋለሁ። ላይክ፣ ሸር፣ ሰብስክራይብ እያደረጋቸው እስከ መጨረሻ ተከታተሉኝ። እና ማቴዎስ ሆን ብሎ ተነስተዋል። እንግዲህ አጠመዳቸው ማለት ነው። በነገራችን ላይ ሰከናሉ እኮ ጋይስ፣ ሰከናሉ እንዴ እኛ ይበገሬዎች አንሰማችሁም። ጠረላሽ ብለ ተጠቅለን ስንነሳባቸው ያው ትተዋል ማለት ነው። ያኔ ያችኝቱ ውሽማዊ ዛ መጣችና ትላንትና የ25 ሺህ ብር ወርቅ ተገዛላት እላቸዋለሁ። አጠገቧ ቁጭ አድርጋለሁ። እዛውም ንጫጭባ ማለች ነው፣ ንጫጭባ ነው። አጠገቧ ቁጭ አደረገችውና አብርሽ ባለሶስት መኝታ ክፍል ሊገዛ ነው፣ ዱባይ ላይ የኢትዮጵያውን በነገራችን ላይ እያለቀ ነው። ውድ ቤተሰቦች ና ሰሞኑ ነው ያልቃል የተባለ ነበረው። ከዛ በኋላ እኔ እንጃ። እኔ እውነት ለመናገር እንደዚ አይነት ነገር መጠየቅ አልወድም። ስለ ግል ሚኒስትር አይጠየቅም። እሺ፣ አይጠየቅም። የሚጠየቀው እንዴት ናችሁ፣ ደና ናችሁ ወይ፣ ምን አዲስ ነገር እናበ እናንተ ወሬ ሳልነግራችሁ ወሬ ሳልነግራችሁ፣ እንኳን መኪና ቤትም ሊገዝነው ነው አላለም ወይ እንትና ማቴዎስ። እኔ ደግሞ ልንገራችሁ፣ ሩታ እንዳውም እርጉዝናት። ያው አሁን የምትወልደው የት ነው? ለንደን ሄዳ ነው የምትወልደው እዛው ሄደው ነው የሚወልዱት። እና ብዙ ልጆች አይደለችም አይደለችም፣ ትላላችሁ፣ ቀኑ ሲደርስ ታያላችሁ። ብያችኋለሁ። ለማንኛውም ለነገሩ ምድረ ቡዳ ባይወራ ነው የሚሻለው፣ እንደዚያ ዓይነት ነገር። ምክንያቱም አይናቸው እዛ ላይ ፍጥጥ እንዳይልባት። አደለችም እርጉዝ፣ አደለችም፣ እሺ አደለችም። አዎ እዛ ላይ ደግሞ አይናቸው ትክክል እንዳታደርጉ፣ አይናቸውን ይነቀልና፣ እና ምልላችሁ ነበረ አብርሽናሩታ ናሩታ በነገራችን ላይ ነገ ይሄዳሉ። ነገ ነው ከነገ ወዲያ ማለት ነው እንትን የዓመት ባሉ ቀን ይሄዳሉ። ቢሄዱም ከነዚህ ልጆች ጋር ተሰባስበው ሄደው ጨርሰው፣ ከዛ በኋላ ሻንጣቸው አዘጋጅተው ወደ ኢትዮጵያ ነው የሚገቡት። ውድ ቤተሰቦቼ፣ ምንም የለን። ከዛ በኋላ እዛ ሄደው እዛ ያለው ፕሮግራም ነው የሚያካሂዱት። እኔ እውነት ለመናገር ትንሽ ሰርተው ከዛ በኋላ ፕሮግራማቸው ሰርግ የሚሉትን እንትን ቢሰሩ ደስ ይለኛል። ለምን እዚህ ብዙ ወጪ ስለነበረባቸው ማለት ነው እና የዳኒና የጸጉሻ ነገር ነገር ደግሞ ያው ዳኔ ታውቃላችሁ፣ ዲራማ እየሰሩ ነው ያሉት። ያኔ ዲራማ ነው የምላችሁ። ያው ታምኔላቸውም ያስነቃል ማለት ነው። እና ትንሽ ደግሞ ሾሎክ ብለዋል። ትላንትና ገብታችሁ በደንብ ተመልከቱ። አይ አላቅም፣ አላየሁም እኔ በደንብ ዩ ቪዲዮ ስታዩ እና ለማንኛውም ለመሲ ብርጅስት ውስጥ የመዳም ሸቃላ አንድ ወርቅ ሰጠቻት። ከዚህ በፊት ድጋሜ ደግሞ ውሽማ ሰጣት እላችኋለሁ። እና የትኛው ትመርጣላችሁ ጋይስ? ውሽማ ይዛችሁ ወርቅ ከሚሰጣችሁ እና የመዳም ልክ እንደኛ ሽንት ቤት አጥባ የምትሰጣችሁት የትኛው ነው የምትመርጡት? እኔ እውነት ለመናገር የመዳም ቤት የምትሰራ ሴት ብትሰጠኝ ደስ ይለኛል። እኔ እንደዛ ይሄ ልክስክሶች፣ ምድረ ልክስክስ እንዲከነጫጭ ሰው እንደሚረዳ አይነት ሰው ወደው

ደግሞ እኮ አይረድም። ጀግናዬ መስዬ የኔ ውድ የኔ እንትን ጀግና ነሽ እኮ እንጂ ትረጃለሽ። የመደንቅ መሙሽ ተቆርቋሪ እውነትሽን ነው። እስኪ ስልክ ደውይላት፣ በችግርሽ ሰዓት ማለት ነው እና በችግራችሁ ሰዓት ደውሉላቸው። ስልክ ካነሱ ማለት ነው። የምሬ ነው የምላቸው። ስልክ አያነሱም በሉ እንኳን ሊረዷችሁ። እኔ ባክሽ አትጨንቅኝ፣ ስልክ እንዳደውይ። እኔ ኤጀንሲ ነኝ? እኔ ምን አገባኝ? እኔ ፈጣሪ ነኝ? እኔ እናትሽ ነኝ? እኔ አባትሽ ነኝ ነው ወይ ምትባዩ? እንጂ ለራስሽ ራስሽ ቁምኝ፣ የሚረዳሽ የለም። ምር ሰው ረድተው አያውቁም። እህት ሳራ ሳራ ኢትዮጵያ የለችም። ይሄ ቲክቶክ ሰፈር የዱባይዋ ማለት ነው። እሷ ራሱ የሆነ ጊዜ ደውዬላት አለው እና ሲያክለፈልፈኝ፣ ወየ ራሴ ቤተሰብ አይደለም ያመጣው ሲያክለፈልፈኝ፣ ሁለት ሰው አምጥቼ ችግር ላይ ችግር ላይ ችግር በዛ። ከዛ ያላችሁ እኔ ደወልኩላት እና ስልክ አንድ ያነሳችና በሁለተኛው ጊዜ እኔ ምን አገባኝ አለችኝ። አዎ ደግ አደረገችኝ። እውነቴ ነው ምላችሁ፣ እኔ ምን አገባኝ ይመለከተኛል አይመለከተኝም፣ እዛው ጨርሱ ማኑ አላቸው አለችኝ ማለት ነው። እና እኔ እውነት ለመናገር አሁን ሳስበው አሁን ምን አገባቸው ምን አገባት እና አሁን እንረዳያለን እንዲህ ዝ እናደርጋለን፣ ጀናዛቸው እዛለ ምናምን አብረሽ። በነገራችን ላይ ሳላደንቀው አላልፍም፣ የዛን ቀን ላፊ ቃላት አለመናገሩ ምን አገባኝ አለ ማለት ነው። በቁመ ህይወቱ ነበር አባቴ እና አሁን ለመውለድ እራሱ ለንደን ሄደው ነው የሚወልዱት፣ እላቸዋለሁ ያው ከሶስት ወር በኋላ ከሄደው እዛ ነው በቃ፣ እንግዲህ ምንም ማድረግ አይቻልም። እናላችሁ ሜላት ደግሞ ምን ብላ ነበረ ከትላንት ወዳ ያው ብዙ ጠላቶች አፍርተው ነበረ በሰሞኑ ጉዳይ በሰርጉ ላይ ማለት ነው። ከዛ የዛኔ እንኳን ደስ አላችሁ የሚል እንትን ደስታ ገለጹ። ከዛ አንዳንድ ልቅምቃሚ ደግሞ መጡና ምን ማለት ጀመሩ። አንቺ አይደለሽም ወይ እንደዚህ እያደረግሽ የነበረው። ጥፋት ሊኖርበት ይችላል የሰው ልጅ እና ጥፋቱን ደግሞ አውቆ ይቅርታ ጠይቀዋል። ስለዚህ እናንተ ምን ቤት ናችሁና ነው መታችሁ ዛሬ ላይ ወቀሳ የምታቀርቡት? እንዲያውም አንፈታም ያላችሁ እናንተ፣ በምታደንቁ ሰው ማትሰሩ እናንተ ከሰው ጭንቅላት የማትወርዱ እናንተ በዛ ላይ ደግሞ ገንዘብ እየሰበሰባችሁ ነው። በነገራችን ላይ በብዛት ያው የመጣዕም ምግብ ነው የምትበሉት የነበረው። አንዲቷ ደግሞ ኢትዮጵያ ገብታ ያለችላችኋለሁ። እሷ ደግሞ ከምግብ ቤት ምግብ ቤት አጠፋም ነበረ፣ መጣዕም ላይ ማለት ነው። በነገራችን ላይ ሚዲያ ለማውጣቱ እንጂ እዛ ነበረ ምበላው እና አንዲቷ ደግሞ ልንገራችሁ እንዲቷ ደግሞ አንድ ውሽማ ይዛ ያው እጃዛ ቤት ብዙ ጊዜ ትቆያለች፣ ትመጣለች፣ ጥፍት ትላለች፣ እኮ ጥፍት እና መልሳ ትመጣለች እና ግብታ ነው ወይ ብዬ ጠየኩኝ። ከዚያ ስጠይቅ ቀረ የሳ አስራ ስድስት ዓመት ልጅ አለት እኮ እና ከባሏ ተለያይታ ዝም ብላ ነው የምትንዘላዘለው እ ተባልኩኝ እላችኋለሁ። እኔ የለሁበትም ምንድ፣ እኔ የለሁበትም። እሺ ታዳብርሽ እና ሩታ ላይ ፍጥጥ ብላ ለምንድን ነው የምትሳደበው? ያልሆነ ንግግር ለምንድን ነው የምትናገረው እየጠየኩኝ ታዲያ ይሄ ውሽማ ይዞ የሚንዘላዘል ሰው ጤነኛ ንግግር እንዲናገር ትፈልግ ያለሽ ወይ? አንቺ ደግሞ ምንም የማይገባሽ ሰገጤ ስግጥ ያል ሴት ነሽ ወይ? ተባልኩኝ። ኧረ እኔ ስግጥ ያልኩ አይደለም፣ ሆነቴ ነው የምላችሁና እና ታዲያ ከውሽማ ጋር ማለት እንደዚህ የሚዘላዘል ሴት በቃ ማሰብያ የተደፈነ ነው ማለት ነው ማለት አታስብም? ኧረ ተው እኔ አላቅም። ግን ማሰብያ ባይኖራቸው ነው እንደዛ እየተንዘላዘሉ ያሉት። እና ተው እናንተ የምሬ ነው የምላችሁ። እንደዚህ ሚስጥራችሁ ሲወጣባችሁ እና በጣም ነው የሚያስጥለው ማለት ነው የሆነ ንግ- እንትናችሁ የምታደርጉት ስራችሁ ከጀርባ ያለው እና ለማንኛውም ማቴዎስ እንዳላችሁ ባለ ሶስት መኝታ ቤት ሊገዙ ነው ያው የኢትዮጵያውም እያለቀ ነው። እነዚህ ልጆች ድጋሜ ለመውለድ ራሱ ለንደን ነው የሚሄዱት ማለት ነው። እዛ ሄደው ነው የሚወልዱት። እናንተ እናንተ ዝም አላለው እንዴ? እዛ ሰፈር እኮ በቃ ጸጥ አሉ እኮ ጸጥ የዛን ዋይ ዋይ ዋይ ዋይ ዋይ አሉና፣ ይሄው አሁን በረደላቸው። ምክንያቱም እጅ የማይሰጥ ሰው ነው ያለው። ቢያዩ እጅ አንሰጥም፣ ቢያዩ እጅን እጅ የሚሰጥ ሰው የለም። ስለዚህ ማድረግ ያለባቸው ምንድን ነው ትተው ወደ ገደለው ወደ አበባቸውን መልቀም አልገቡም ይሻላችኋል። እውነቴን ነው የምልሽ አበባ ለቀማ ይሻላችኋል። እንዴ ከኛ ጋር ጭቅጭቅ፣ ምክንያቱም አናቆምም እኛ መናገር አናቆም መሳደብ አናቆም። ስለዚህ የሚያዋጣው አበባ መልቀም ስለሆነ ወደዛ ተቀይረዋል። ያው በውሽማም ወርቅና አበባ መልቀም ይሻላችኋል፣ ከኛ ጭቅጭቅ። በእኛ እኮ ምንም አታገኙም። ስለዚህ የሚሻላችሁ እያ ነው። ሰላም ሁኑልኝ ውድ ቤተሰቦች።